የደም ስኳር መጠኑን መቀነስ ከፈለጉ በጠዋት ኃይል እንዲኖራችሁ ከፈለጋችሁ የኢንሱሊን መጠናችሁን ቀኑን ሙሉ እንዲጨምር ካልፈለጋችሁና የምግብ መፈጨት ስርዓታችሁ ጥሩ እንዲሆን ከፈለጋችሁ በዚህ ቪዲዮ የማጋራችሁ አራት ቀላል መጠጦች ሊረዳችሁ ይችላሉ። መጠጡን ጠዋት በባዶ ሆዳችሁ ነው መጠጣት ያለባችሁ፣ ይህም ቀኑን ሙሉ ይጠቅማችኋል። ሰላም፣ ዶክተር ትምሳይኔ ወደ ዩቲዩብ ቻናሌ እንኳን ደህና መጣችሁ። አንዱ በጣም ጥሩ የሚባለው በጠዋት በባዶ ሆዳችሁ መጠጣት ያለባችሁ መጠጥ ቀላል የሆነ የእርድ ውሃ ነው። ሩብ የሻይ ማንኪያ እርድና ትንሽ ጥቁር አዝሙድ ቆንጥረው ውሃ ውስጥ ይጨምሩ እና መቀላቀል ብቻ ነው። ይህንም በጠዋት ይጠጡት። በሰውነቱ ውስጥ በከፍተኛ ሁኔታ የኢንሱሊን መጨመርን በመቀነስ በሰውነቱ ውስጥ የሚፈጠረውን ኢንፍላሜሽን ይቀንሳል። በተጨማሪም እንደምታውቁት እርድ ጸረ ባክቴሪያ፣ ጸረ ፈንገስእና ጸረ ቫይረስ ባህሪ አለው። ስለዚህ ለሰውነታችን በጠዋት ማድረግ የምንችለው የእርዱሃ መጠጣት ነው። በተጨማሪው ከፈለጋችሁ ትንሽ ቀረፋ ቆንጥራችሁ ልትጨምሩበት ትችላላችሁ እና ሰውነቱ የሚሰጠውን ምላሽ ይመልከቱ። በመጀመሪያ ቀረፋ ሳይጨምሩ ይሞክሩት እና በመቀጠል ቀረፋ ጨምረው ይሞክሩት እና ሰውነቱ የሚሰጠውን ምላሽ ይመልከቱ። ሁሉም ነገር ሰላም ከሆነ መጠጣታችሁን ቀጥሉ። ሁለተኛው አማራጭ በባዶ ሆድ ጠዋት ልትጠጡት የምትችሉት ደግሞ ውሃ በሎሚ ነው። አንድ የሻይ ማንኪያ የሎሚ ጭማቂ በአንድ ብርጭቆ ሞቅ ባለው ውሃ ውስጥ ጨምረው ያቀላቅሉ እና ጠዋት በባዶ ሆድ ይጠጡት። ይህም ቀኑን ሙሉ አቅም እንዲኖሩት ከማድረጉም በተጨማሪ ለምግብ መፈጨት ይረዳውታል። ይህም በሆድ ውስጥ የሚገኘውን የፒኤች መጠን ባላንስ ስለሚያደርግ በፈስ በሆድ መነፋት እና በምግብ አለመፈጨት አይቸገሩም። በተጨማሪም ለኩላሊቶ ጠቃሚ ነው። ምክንያቱም የሎሚ ጭማቂ እንደ ቀላል ዳይሮቲክ ወይም የሽንት ማሸኛ ያገለግላል እና ይህም በሰውነታችን ውስጥ ኢንፍላሜሽንን ይቀንሳል። ስለዚህ ከመጠን በላይ የሆነ ውሃ በሰውነቱ ውስጥ መቅረትን ይቀንሳል። ይህም የሰውነት ማበጥን ይቀንሳል። በተጨማሪ አቅም ይሰጣችኋል እና በሰውነቱ ውስጥ ያለውን የኢንሱሊን መጠን ባላንስ በማድረግ በሰውነቱ ውስጥ ከመጠን በላይ የሆነ የኢንሱሊን መጨመርን ይቀንሳል። በዚህም አማካኝነት የደም ውስጥ የስኳር መጠን ባላንስ ያደርጋል። ከፈለጋችሁ ውሃ በሎሚውን መጀመሪያ ላይ ከነገርኳችሁ የእርድ ውሃ ጋር መቀላቀል ትችላላችሁ። ሶስተኛው ደግሞ አምላ ወይም የህንድ ጉዝቤሪ ነው። ይህም በጣም ኃይለኛ አንቲኦክሲዳንት ነው እና በተፈጥሮ በቫይታሚንስ የበለጸገ ነው። ይህም ፊትን ፈካ ለማድረግ ይረዳል፣ ለቆዳ በጣም ጠቃሚ ነው። ሽበት ካስቸገሩት ወይም የፀጉር ችግር ካጋጠመው የኢምላ ጁስ ወይም የህንድ ጉስቤሪ ጁስ ይጠጡ። በተጨማሪም ከመጠን በላይ የሆነ የኢንሱሊን መጨመርን ባላንስ ያደርጋል። የአምላ ፍሩት ማግኘት ካልቻሉ የአምላ ጁስን መጠቀም ይችላሉ። ከ15 እስከ 20 ሚሊ ሊትር የሚሆን የአምላ ጁስ በአንድ ብርጭቆ ውሃ ውስጥ በመቀላቀል ጠዋት በባዶ ሆዶ ይጠጡ። አራተኛውና የመጨረሻው ደግሞ የአፕል ሳይደር ቪኒገር ነው። ይህም ለፈስ ለምግብ መፈጨት ችግር፣ ለምግብ ፍላጎት መቀነስ እና ከመጠን በላይ የሆነ የኢንሱሊን መጠን መጨመር ላሉ ችግሮች ይረዳውታል። ይህንም የሚጠቀሙት አንድ የሾርባ ማንኪያ አፕል ሳይደር ቪንገር ሞቅ ባለ ውሃ ውስጥ በመጨመር ያቀላቅሉት እና ጠዋት በባዶ ሆዶ ይጠጡት። የሎሚ ጁስና አፕል ሳይደር ቪንገርን በስትሮ ለመጠጣት ይሞክሩ፣ ምክንያቱም እነዚህን ነገሮች በተከታታይ ያለማቋረጥ ለረጅም ጊዜ ተጠቀሙ ጥርስን ቢጫ ሊያደርጉ ይችላሉ። ስለዚህ በስትሮ መጠጣቱ የተሻለ ነው፣ ምክንያቱም ጥርሳችሁን አይነካውም። ታዲያ ይህን ሁሉ መጠጣት አለብን የሚል ጥያቄ ይኖራቸዋል። አይደለም። እርስዎ የሚመቾትን አንዱን መጠጥ መርጠው መጠቀም ይችላሉ። ከፈለጋችሁ ደግሞ አንዱን ለአንድ ወር ከተጠቀማችሁ በኋላ ሌላኛውን ደግሞ በተመሳሳይ እየቀየራችሁ መጠቀም ትችላላችሁ። ሊሞክሩትና አስተያየቱን በአስተያየት መስጫው ውስጥ ያጋሩን። ለተጨማሪ ጠቃሚ የሆኑ የጤና መረጃዎች ሰብስክራይብ ማድረገውንና የደወል ምልክቷ መጫኑን አይርሱ። ሰላም ለእናንተ ይሁን።